በአለም ላይ እስልምና ሆናቅርን በአለም ላይ እስልምና አሸባሪ ትግስት ገደብ አለው። አማራ ክልል ሙስሊም እጣ ፋንታ እጅግ በጣም በጣም አሳሳቢ ነው። ቢያንስ ከኛ የሚጠበቅ ብዙ ነገር አለብን ብለን ዝም ማለታችን የፍርሃት መገለጫ ደ አ ሙስሊምነት ትዋጋለህ፣ እምነትህንም ሀገርህንም ቤተሰብህንም ትጠብቃለህ። መስኪን የሆኑ የእምነት አባቶችን መስጂድ ውስጥ ገብቶ እየገደሉ እየረሸኑ ትግል የለም። ሙስሊሙ የትም ቦታ ነው ያሉ ሽንታ ንፍጣ ለአማራ ህዝብ እታገልለታለሁ የአማራን ህዝብ ችግር እፈታለሁ ብሎ የወጣ ኃይል የአማራ ህዝብ እንደ መጋረጃ ሽፋን ነው እንጂ ለአማራ ህዝብ የሚታገለው ትግል የለም። ትግስት ገደብ አለ። የእኛ መስጂዶች፣ ወንድሞች በእምነታቸው ደግሞ መጠቃት በፍጹም የለባቸው። እዚህች ሀገር ላይ ትግስት ገደብ አለ። ይህን መታመን መቻል አለበት። በብዙ መልኩ ጥፋት እየጠፋ አሁንም አገር ለውጥ ላይ ናት። ችግር አለ። ቢያንስ ከኛ የሚጠበቅ ብዙ ነገር አለብን ብለን ዝም ማለታችን የፍርሃት መገለጫ አይደለም። ይሄን መታመር አለበት። አማራነት እምነት ከሆነ ሙስሊም ነኝ ማን አባህ ነው ብሔርህን ቀይር ያለ ሙስሊሙ ና የትም ቦታ ሁነታ ጠቅ እኮ ነው ያልኩህ። ሽንታም ንፍጣም ወለጋ ሁነታ ጠቅ እኮ ነው ያልኩህ። ጎጃም ሁነታ ጠቅ እኮ ነው ያልኩህ። ጎንደር ሁነታ ጠቅ እኮ ነው ያልኩህ ሐረርጌ የሆነህ ታጠቅ፣ አፋር ክልል ሆነህ ታጠቅ እኮ ነው ያልኩህ። ማን አባህ ነው ብሔርህን ቀይር ያደረገ ንፍጣም ታጠቅ። ሙስሊምነት ትዋጋለህ፣ እምነትህንም ሀገርህንም ቤተሰብህንም ትጠብቃለህ። ማን አባህ ነው እምነትህንና ብሔርህን ቀይር ያለ ሽንታም ትታጠቃለህ። እያንዳንዲህ ሙስሊም ሱቅህ መክፈት ውሃ ከመቸርቸር ወጥተህ መተኮስ ትላመድ ያለህ ትተኩሳለህ፣ ብያለሁ መተኮስ ትላመድ ያለህ እያንዳንዲህ ሙስሊም ስበል አንክ ያለበለዚያ በተራ ታልቃታለህ በተራ አፈር ድሜ ትግጣታለህ። ይህን ሙስሊም በመሆን የታረድኩኝ ወይ ሙስሊም በቃ ሰው ሞተ ዛ ሰላሳ ሺ ሞተ ሲባል እና ሌላ ው እና ኢለ ራጅ እንደዛ ነው እንዴት ትባልከ? በእርግጥ በልተህ ብልሃል የሞተ ሰው ያ ማለት ደግሞ አትዋጋ፣ ሊያጠቃህ መጣህን አታጥቃ ማለት አይደለም። ሊያጠቃህ መጣህን ትዋጋለህ። በቃ መልስ መስጠት መቻል አለብህ። ውሃ መቸርቸር የሆነ አድሩስና መቸርቸር ላንተ ምን መተኮስ ልምድ ከላሽ ግዛ ንብረትን እንጠብቅበት፣ ከላሽ ግዛ መተኮስ አለብን። ሽንታም የእምነት አባቶችን እየገደሉ ትግል የለም። ምስኪን የሆኑ የእምነት አባቶችን መስጊድ ውስጥ ገብቶ እየገደሉ እየረሸኑ ትግል የለም። ለአማራ ህዝብ እታገልለታለሁ የአማራን ህዝብ ችግር እፈታለሁ ብሎ የወጣ ኃይል የአማራ ህዝብ እንደ መጋረጃ ሽፋን ነው እንጂ ለአማራ ህዝብ የሚታገለው ትግል የለም። የአማራ ህዝብ ሊያውቅና ሊረዳ ይገባል። ወጣቱን ከጥፋት ህብረተሰቡን ከፈጣሪ የሚያስታርቁ የእምነት አባቶችን እየገደሉ፣ ምስኪን የሆኑ የእምነት አባቶችን እየገደሉ ምን አይነት ትግል ነው? ምን የሚሉት ትግል ነው? ይሄ ነው ትግል? ስለዚህ የአማራ ህዝብ ከምን ጊዜውም በላይ ሊነቃና ሊረዳ ይገባል። የአማራ ወጣቶች፣ የአማራ ተወላጆች እባካችሁ ይህን ሀይል አትደግሙ። ሎሎየ ሞት ብርክ ነው እንዴ ሎሎየ ስደት ሎየ አገራችን ኢትዮጵያ አካረሚ ካሊ ማህበረሰብ እጥረት ያለባት አገር ስለሆነች እንደነሞጣ አይነት ሰገጤዎች እየወጡ እየተሳደቡ ታዋቂ ይሆናሉ። አስባችሁታል ተሳድቦ ተዝረክርኮ ታዋቂ የሚኮንባት ሀገር ኢትዮጵያ ብቻና ብቻ ናት ሌላ ሀገር ተሳዳቢ ዞር ብሎ የሚያየው የለም ሞጣ የተባለ ቆዳው ጅል ሰገጤ ኦኬ በመሳደብ እየፈመሰ እንዴት ብሎ አሜሪካ እንዲሄደ ብቻ ነው ጥያቄ የሆነብኝ ወሎዬ መሞትና መሰደድ መራቡ ብርቋ አይደለም እያለ ነው ወሎዬን እያሳደደ የሚገድረው ኢትዮጵያ ላይ ስልጣን መያዝ አለብኝ የሚለው ክርስቲያኑ ማህበረሰብ ነው ከትግራይ የተነሳው ጦርነት ብለህ ለተናገርከው የትግራይ ህዝብ 99 ፐርሰንት ኦርቶዶክስ የሆነ ፅንፈኛ ኦርቶዶክስ የሆነ አሁንም ድረስ ሙስሊሙ ማህበረሰብ መቀበር አልሰጥም አክሱም ትግራይ የተቀደሰ የኦርቶዶክስ ሀገር ናት በማለት ለስልጣናቸው ሲሉ ሙስሊሙን ትምህርት የሚከለክሉ፣ አሳደው የሚገሉ፣ መስጊድ የሚከለክሉ፣ መቀበሪያ የሚከለክሉ ከብልጽግና ጋር የተጣለው ጊዜ ትግራዮች ሙስሊሙን እያሳደዱ ሲገሉ የነበረው ወሃቢያን ገደልን እያሉ ሲናገሩ የነበረ መስጊድ ውስጥ ገብተው ካካ ሲሉ የነበሩ ካካ ማህበረሰብ ናቸው፣ ዞረው ለአንተ ወንድሞች ናቸው። ኦኬ፣ የአማራ ህዝብና የትግሬ ህዝብ ኦርቶዶክስ ማህበረሰብ ነን፣ አንድነን፣ አገሪቱን ኦርቶዶክስ መግዛት አለባት እያለ ኢቭን ከሻቢያ ጋር የሚመሳጠረው ኦርቶዶክስ ማህበረሰብ ነው። አማራ ክልል አንተ ለምሳሌ የአማራ ክልል ወሎ የኔ ካልክ ጎጃም ላይ መስጊድ ገብተው የመስጊድ ንብረት ሲዘርፉ የሙስሊሙን ሱቅ ገብተው ሲዘርፉ የት ነበርክ? የጎጃም ሰዎች አይደሉም እንዴ? የሞጣ ሰዎች አይደሉም እንዴ? ሞጣ ተወልዶ የኖሩ አይደለም እንዴ? የሞጣ ተወላጆች አይደሉም እንዴ? ጎንደር ላይ ኦርቶዶክስ እንዲከበር እያለ መስጊድ ውስጥ ገብቶ ሲጨፈጭፍ የነበረው የአማራ ኦርቶዶክስ ኦርቶዶክስን ለማስከበር ብሎ አይደለም እንዴ? እያሳደደ የሚገልም አለው። አይ ወለጋ ላይ እና ቤንሻንጉል ላይ ስለሞቱ እና ወለጋ ላይ እና ቤንሻንጉል ላይ ስለተገደለ አማራ የሚግድል አትናገሩት ነው። ደግሞም ኢትዮጵያ ላይ ያለ የግድያ ታሪክ ብሔርን ተኮር ያደረገ አይደለም፣ ሃይማኖት ተኮር ፖለቲካ ብቻና ብቻ ነው ያለው ኢትዮጵያን ላለፉት ዘመናት ሲያስተዳድር የነበረው የኦርቶዶክስ ነገስታት ነው። የኦርቶዶክስ ነገስታት የኢየሱስ ዘመር ነን የሚሉት ማለትም የሰለሞናዊ ሥርወ መንግስት ብሎ ማለት የኢየሱስ ዘመር ነን የሚሉት እስከ ዘጠና የሚደርሱ ነገስታት ከ1200 ዓመት በላይ አስተዳድረዋል። ከዛ በፊት ደግሞ ላሊበናን የመሰረቱት አገዎች ለ300 ዓመት በላይ አስተዳድረዋል። እነዚያም ደግሞ እስከ አስራ ምናምን የሚደርሱ ነገስታት እንትን ብለዋል አስተዳድረዋል። አጠቃላይ በኢትዮጵያ ታሪክ መቶ በላይ የኦርቶዶክስ ነገስታት ሲያስተዳድሩ፣ ሃይማኖታቸው ኦርቶዶክስ ነው። ኦርቶዶክስን መሰረት አድርገን ሲያስተዳድሩ የነበረው ይህንን አያውቅም። ምክንያቱም ማቶ ነዋ። እኔ ግርም የሚልኝ ማለት ነው ኢትዮጵያ ውስጥ አከል የገሏልና እኔም ልግድ ላትናገሩኝ ነው። ስለዚህ በወለጋ ሲገድል የነበረው የፕሮቴስታንት አማጺ ነው። በቤንሻንጉል ላይ የወሎን ማህበረሰብ ሲያስገድል የነበረው ራሱ ኦነግ ነው፣ የፕሮቴስታንት አማጺ ነው። ያንን ያደረገው ለምንድን ነው? ከደቡብ አካባቢ ሙስሊሙን ማህበረሰብ ማጽዳት ስለፈለገ ነው። ኦነግን የመሰረተው የፕሮቴስታንት አማጺ ነው። የተመሰረተው ወለጋ ላይ ነው። ወለጋና አካባቢዋ ከኦሮሚያ ክልል ውጪ በቤንሻንጉል አካባቢ ሙስሊሙን እያጽ እንዲጸዳ ያደረገው ማነው? ራሱ ኦነግ ነው አዘለም አቀፈም ኦነግ የፕሮቴስታንት አማጺ ሲሆን ፋኖ ደግሞ የኦርቶዶክስ አማጺ ነው። ሃይማኖታዊ ታጣቂዎች ናቸው። ማህበረሰቡም በወሎም በወለጋም እየገደለ ያለው ስለዚህ እኛ ክርስቲያኖች ነን ወንድማማቾች አላልክም። ስለዚህ አንተ ፋኖ ለምን ተነካብኝ? በቃ ኦነግን ስለገደለ ፋኖ የሚግደል እያልክ ነው። ምን አይነት ጭንቅላት ነው ያላችሁ? ቆይ እናንተ ለምንድነው ጭንቅላታችሁ የሚቀየር ከሆነ ማታስቀይሩት ለምንድነው የራሳችሁን ታሪክ እንኳ በስነ ስርዓቱ ማታውቁት? ሽራ አድርጋችሁ ለዚህ ለሰገጥ የለሞጣ ለሚባል አድርሱልኝ ኦነገሏልና ፋኖ የሚግደል ነው የሚገድል ይግደል። በመካነ ሰላም የተፈጠረው ግፍና አሁንም በዛው ላይ መሆኑን ስንሰማ ሁሌ ራሴን የምጠይቀው አንድ ጥያቄ ነው። አማራ ክልል ውስጥ ሃይማኖት የማንነት መገለጫ ዋነኛ ሆኖ ሙስሊሞች ከሞጣ ጀምሮ ጎንደር ዛሬ መካነ ሰላም በየጊዜው ጥቃት ይደርስባቸዋል ና የዛ ክልል ሙስሊም ክልሉ የት ነው? ብዬ ይጠይቃሉ። አማራ ክልል ውስጥ በሃይማኖቱ ጥቃት የሚደርስበት ከሆነ ሌሎች ክልሎች ደግሞ ማንነት ዲፋይን የሚደረገው በብሔር ከሆነ የአማራ ክልል ሙስሊም ቦታ አልባ ሀገር አልባ አየር ላይ የተንጠለጠለ ለእሱ ሊቆምለት የሚገባ የሌለው ሆኖ እናገኘዋለን። ይህ በጣም ያሳዝነኛል። ምናልባት የፌዴራል መንግስቱ የአማራ ክልል ሙስሊምን በተለየ መልኩ ማየት ያስፈልጋል ማለት ነው። ልዩ ፕሮቴክሽን ልዩ የሆነ ጥበቃ የሚያስፈልገው ማህበረሰብ ነው። ሀገር እንደ ሀገር ለመቀጠል በህዝቦች መካከል ያለ ትስስር፣ ማንነትን መቀበል፣ አይደንቲቲን ማክበር ብቸኛ ዋስትና ነው። ኢንጀስቲስ ሳምዌር ኢዝ ኢንጀስቲስ ኤቨሪዌር አንድ ቦታ ላይ ያለ ኢፍትሐዊነት ሁሉም ቦታ ላይ ያለ ኢፍትሐዊነት ነው። ዛሬ በሙስሊሞች ላይ የተፈጸመ ግፍ ነገ በሌላው ላይ ያለመፈጸም ዋስትና ዋስትና የለው። ፍትህ ይሰፍን ዘንድ ሰላም ይረጋገጥ ዘንድ ሙስሊሙም ሙስሊም ያልሆነውን ማህበረሰብ እጅ ለእጅ ተያይዞ አጥፊዎቹን ኖ ማለት ያስፈልጋል። እብዶቹን እጃቸውን መያዝ ያስፈልጋል። ይህ ለሀገር ሲባል ለራስ ሲባል የሚደረግ ነው። ነቢዩ ዓለይሂ ሰላቱ ወሰላም በአንድ ወቅት ዲርዕ ጠፋና የሰረቀው አንድ ሙናፊቅ ነበር። መዲና ላይ የጦር ልብስ ተሰረቀ። ይህ የተሰረቀ የጦር ልብስ ሲሰርቅ ያየ ሰሓቢ ሄዶ ለነቢዩ ሰለላሁ ዓለይሂ ወሰለም ይነግራቸዋል። ነቢዩ ዓለይሂ ሰላቱ ወሰላም ይህ ክስ መድረሱ ሲታወቅ ያ የሰረቀ ሰው የእሱን ጎሳዎች ሰብስቦ የእኛ ጎሳ በስርቆት ሊወነጀል ስለሆነ ኑና መስክሩልኝ፣ ከጎረቤቴ ያለ አንድ አይሁድ ጋር በጓሮ ይህንን የጦር ልብስ ወርውር ያለው እሱ ነው የሰረቀ ብላችሁ ሄዳችሁ ነቢ ሰለላሁ ዐለይሂ ወሰለም ጋር መስክሩልኝ ያላቸው አራት ሰዎችን ጠርቶ ሶስቱ ተስማሙ። አራተኛው ሄጃ አልመሰክርም፣ ግን ለነቢዩ ሶለላሁ ዐለይሂ ወሰለም ሄጄ ይህንን ክስተት አልናገርባችሁም ማለት። ዒሻ ላይ ነቢዩ ዓለይሂ ሰላቱ ወሰላም እነኚህ ሶስት ሰዎች ሄደው እሳቸው ጋር ሄደው ዲርዑን የሰረቀው አይሁዱ መሆኑን ፍተሻ እንዲደረግ ተደረገ። ድንገተኛ ፍተሻ፣ ያ ዲርዕ እሱ ጓሮ ላይ ተገኘ።

ዲናችን እምነትን ማንነትን መሰረት አድርጎ ፍትህን የሚያዛባ አይደለም። የህብረተሰብ ኢንቴግሪቲ ተጠብቆ መሻገር የሚቻለው በዚህ ምክንያት ስለሆነ ማለት ነው። ሌላውም ይህንን መርህ ወስዶ የእኔ እምነት ተከታይ ስለሆነ ሲያጠፋ እሰየልል፣ የሌላው ሲሆን ደግሞ ከጠፋው በላይ አጋንኜ ያንን አካል ላጠቃበት ከሆነ አገር በዚህ መልኩ አይሻገርም። አሁንም እብዶቹን ተባብሮ ማስቆም ከመንግስትም ከማህበረሰቡም የሚጠበቅ ነው። እኔ ያደግኩበት ማህበረሰብ ላይ በእኔ ዕድሜ የዚህ አይነት ጥላቻ አይቻላም። ተከባብሮ የሚኖር ማህበረሰብ ነው። ሀቂቃ አብሮ ቡና የሚጠጣጣ ማህበረሰብ ነው ከተወሰነ ጊዜ በኋላ የመጡ የጥላቻ ሰበካዎች ውጤት ነው። ያ የጥላቻ ሰበካ መቆም አለበት። እኔ ሁሌ የምናገራለሁ፣ በአደባባይ የምናገራለሁ፣ መስጂድ ውስጥ አንድም ጊዜ የሌላ እምነት ጥላቻ ሲሰበቅ ሰምቼ አላውቅም። ሰምታችሁ ታውቃላችሁ። እምነታችንን በየእምነት ተቋማታችን እናስተምር። ስለ ሌሎች ያለን እይታ ስለ መኗኗር እናስተምር። ያኔ ችግሩን ከምንጩ ማድረግ እንችላለን። አላሁ ስብሓነሁ ወተዓላ የመጣን በላ አላህ ያበርድልን። ወደ አኸራ የሄዱ መሻይኮቻችን ወንድሞቻችንን የሸሂዶችን ደረጃ አላህ ይስጣቸው። ቤተሰቦቻቸውን አላህ መጽናናት ይስጣቸው። ይህንን የመታ በላ አላህ ያንሳልም ላለሁ